ሰላም ተመልካቾች ወይ እኔ ዶር ዶር ረቫቲ ራማስዋሚ ነኝ ከአፖሎ ሰኩንደራባድ ተቋም። በዚህ ዘመን በጣም ጠቃሚና አስፈላጊ መረጃ ለመስጠት እፈልጋለሁ። ይህም የተከለከለ እርግዝና ማስከላከል ነው። ዛሬ ባለው ባህላዊ ሁኔታ ከምዕራብ ሀገራት ጋር በጣም ተመሳሳይ ነው። ብዙ ያልተጋቡ ሴቶች የተፈጥሮ ግንኙነት ውስጥ ናቸው እና ማንኛውም ሰው ሊያውቀው የሚገባው ነገር የትክክለኛውን የተከለከለ እርግዝና ምክር ለማግኘት እና ያልተፈለገ እርግዝና እንዴት እንደሚከለከል እባክዎ አንድ ጋይኔኮሎጂስት ያማከሩ። ለምን ይህ እንደዚህ አስፈላጊ ነው? ማንኛውም ያልተፈለገ እርግዝና ለእኛ ሲመጣችው እና አቦርሽን ሲጠይቁ በጣም ይበሰጨናል። ምክንያቱም ማንኛውም አቦርሽን የማህፀኑን ውስጥ ክፍልና ውስጣዊ ግፊት ሊጎዳ ይችላል። ከዚህ በተጨማሪ በወደፊት ምርጫ ሊያጣችሁ የማትችሉ እርግዝና የማትወልዱ አደጋ አለ። አቦርሽኖች ራሳቸው የሚያመጡትን የጤና ችግር ሊኖራቸው ይችላል። ስለዚህ እርግዝናን እንዴት እንዳትያዙ እንደሚያስፈልግ መያዝ አስፈላጊ አይመስሎትም? ብዙ አማራቾች አሉ። በተለይም ለሴቶች መቆጣጠር በራሳቸው እንዲቆይ ያስፈልጋቸዋል። በዚህ ሁኔታ ላይ ምርጥ አማራጭ የአፍ ውስጥ የሚወሰድ የመከላከያ ክህሎት ነው። ይህንም ሐኪሞ ያሳምናቸዋል። አደጋ ጊዜ የሚያስተዋውቅ የመከላከያ ክህሎት የተባለ ነገር አለ። ይህን ከግንኙነት በኋላ ወዲያውኑ ይወስዳሉ፣ ግን እኔ ልጠይቃችሁ አልፈልግም። ምክንያቱም የማይሰሩ አደጋ አለባቸው እና የተለመደ ያልሆነ ደም መፍሰስ ሊኖራቸው ይችላል። ሁሉን ነገር ከተጨረሰ በኋላ እርግዝና አለብኝ ወይስ የለኝ ብለው ተደብቀው ይቆያሉ። ስለዚህ እኔ የምከራችሁ ትባክህ ለትክክለኛ የመከላከያ ምክር አካባቢያችሁን የሆነውን ጋይኒኮሎጂስት ያነጋግሩ። ደህና ቆዩ፣ እናንተ ወጣቶች ሴቶች።